እስኪ፣ በእናትሽ ነይ፣ ወደ እዛ ነይ። ቴሌፎኛአለትና እስኪ በእናትሽ እና ወይ፣ አትጠጋኝ፣ አትጠጋ አጠገብ አልፈልገም።

ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቻችን፣ እንዴት ነው ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን፣ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦች፣ እንግዲህ ዋይኑን ያው አግኝቻት ነበር፣ አይታችሁታል። እውነት ለመናገር ያገኘሁበት መንገድ በጣም በጣም በጣም ከብዶኛል። እኔ እንቅልፍ አሳቶኛል፣ በጣም አስለቅቶኛል፣ ውስጥ የተጎድተዋል። እንግዲህ አንተን ብትሆን ያው በአካልም ባታገኛት ቪዲዮን አይታል፣ እሱም ከዛም በኋላ እንቅልፍ የሚባል አልተኛም፣ ካልወሰድሽኝ ያለችበት እያለኝ ነው እና እውነት ለመናገር ማለት እንግዲህ ያው ገንዘብ አጣው ቤቱን እንጨርስ ነው እንጂ እኔ እሷን ለመጉዳት አይደለም፣ ብሎ ቤተክርስቲያን ሄዶ ሁሉ ምሎልኛል። እውነት ለመናገር እኔ እሷን ለመጉዳት አንድ ነገር አስቤ አይደለም። ነገር ግን ይሄንን ብናደርግ ብዬ ነው ያማከርኳት። ሳማክራት እሷ ደግሞ ወደ ጸብ ቀየረች። ስለዚህ እኔ ልጎዳት አይደለም። እኔ በምትፈልገው ነገር ቃል ገብቼላት ወደ ቤቷ ትመለስ፣ ካልሆነ እንኳን እኔ ነኝ ማውጣት ያለብኝ እንጂ ከቤት እሷ ማውጣት የለባትም፣ በሚል በዚህ መንገድ ተስማምተን ከፍቄ ጋር ተመልሰን መተናል። ማለት እውነት ለመናገር እኔ የሆነ ቤተሰብ እኔ ይጎዳታል ብዬ እንደዚህ አላስብም። ለምን በትንሹም ቢሆን አብሯት በቆዩ በዚጭ ባንዶር ውስጥ ለእሷ ያለውን ቦታ አይቻለሁ። ነገር ግን አንዳንዴ ሰይጣንም ሆን ብሎ ይረብሸናል፣ በህይወታችን ደስተኛ እንዳንሆን ያደርገናል እና ይሄ ሰው አስበው አይደለም፣ እኔ እሷን ለመጉዳት ወይም ደግሞ ንብረቷን ከእጇ ጨርሽ ነገና ማድረግ አይደለም። ስለዚህ እባክሽን ያለችበት ቦታ ውሰጅኝ እያለኝ ስለሆነ ይዤ መጥቻለኝ ማለት ነው። እኔም ያለችበትን መስመር በጣም በጣም ተከፍቼበታለሁ ማለት ተጠግታ ልክ ምንም ነገር እንደሌለው ቤት እንደሌለው ሰው ልብሱ እንኳን ደና ልብስ ቅያሬ ይዛ እንዳልወጣችሁ ነው የምነግራችሁ። ስምንት ነው ዘጠኝ ሻንጣ ነው ቤት ውስጥ ተደርድረው ያለው እና ከዛ ውስጥ አንድ ማይረባ ልብስ ነው ለቅማ አይወጣችሁ። ከቪዲዮ ጀርባ እንኳን ገብቼ በደንብ ሳየው በጣም ተረብሼ ነው ሄድኩኝ። እዬሽም ልሄድ ስላት ያእናትን አጥንት አልንቀሳቀስም ብላኝ ነው ትቻት ሄድኩኝ እዛን ቀንም። እና ስቴ ከሱ ማንደበት ቅርታ፣ እንግዲህ ያው በድጋሚ ደግሞ እንደሚጨቃጨ ከሆነ እናንተም ያው ተሰለቻችሁን። በጣም እና በጣም እቅርታ ጠይቃችኋለሁ። በድጋሚ ያው እንግዲህ የታሰበ ነገር አደለም። እሷን በድንገት ነው ተነስታ የወጣችሁ ከቤት። አሁን ደግሞ አንቺ ራሱ እንዴት ናገኝሻት? እኔ እኮ ስንት ቀን ተንከራተት ያልሄድኩበት ቦታ የለም። እኔ ድንገት ነው ስልኳ ስሰራልኝ በእናትሽ አጥንት ምናምን ነገር ስላት ነው እንትን ያለችና አሁን ዛሬ እንደምንመጣ አልነገርኳትም ነበር። ለመናገር ለምን ብነግራት ምናልባት እሺ ላትለኝ ትችላለች ብዬምን ነው አዲስ ገዝታ ነው ወይስ ምንድን ነው እስኪ ታየዋለች ማለት። አንተ ቃል ገብተልኛል ቤቱን በዛም በዚህም ብዬ አስጨርሳለሁ። ከእንግዲህ አንድ ምንብረት ይሸጣል አልላትም ብላል ቃል ስለገባልኝም ማምኘክ ነው ይሽክ የመጣሁት ማለት እሱ አሁን ፍቄ፣ እኛ አእምሮና የእሷ አእምሮ አሁን የሚያስበው አንድ አይደለም። ገብቷል አይደል? እኛ አገራችን ውስጥ የቆየን ሰዎችንን ስለ ኑሮ ውድነት ስለምናምን የምናውቀው እኛ ነን። ገብቷል። አላደልልሽ፣ ተመካክረን እኮ ተመካክሮ የፈሱት ፈስ እንኳን አይሸትም ይባላል። ተመካክረን እኮ ብናደርግ እኮ ምንም ለዚህ ሁሉ አያበቃንም ነበረ። እሷም ደግሞ እንደዚህ እንድትሆን አልፈለግኩም። ምንም ድጋሜ ቤተሰቦቼንም ማስቀየም አልፈልግም። ድምጽ ስንቀንስ ልትሰማ ትችላለች ነው

ሁሁሌ ጸባይ ሰለቸሽ ልኝ። ለምንድን ነው አንተን እንደ ጻድቅ እኔን የምታስኮንን? ራስን በምንድን የምታየው? ኧረ በስመ አብ፣ እኔን አክል በቃ ጨካኝ ነሽ አንቺ። ምን ማለት ነው ጨካኝ ነሽ ማለት? እዚህ ኦና ቤት ውስጥ ምን ታደርጊያለሽ? የሚሻለኝ ከአንተ ድንጋይ ቤት ይሻለኛል።

በድግዬ አልወጣሁም። ምን ብዬ አልወጣሁም? መላን ከዛም ከዚህም ብሎ እየጨርስ ዩቲዩብ እየሰራን ምንም እያለን ቤቱን እንጨርሳለን። እሱም ያለውን ነገር በዛም በዚህም ብሎ እየጨርስ ቀን ስራ እየሰራሁ ምን ማለት ነው፣ በዚህም በዛም ምንም ይስራ ይውጣ። እሺ ስሚ፣ እሺ ስሚ አሁን መሬትን አክል ነገር ሽጦ ማይጨርስበት ቦታ አይሸጥ። የአባቴን መሬት የሚመኝ እሺ፣ አዳም የለፍቶበትን መሬት መሸጥ የሚመኝ ሰውዬ ይተዋል እንዴ? እኔን ሲተወኝ እኔ ቃል ገብቶኮ ነው ይወጣው። እኔ ያላንቺ ያላንቺ ቃል እኔ አላምንም ማለት ነው ያላንቺ። እሺ፣ ወይ እዚህ ቤት ውስጥ ከምትተኝ ማለት ነው ያኛው ቤት አለ አይደል? አሁን የምትኖሩበት ቤት እዛው ውስጥ ገብተሽ ኑሪ። እሱ ከፈለገ ያስጨርስና ይኑርበት ያኛው ውስጥ። ከዛ ውጪ ደግሞ ከዘመዶችሽ ጋር አውሪበት፣ ግቢና አውሪበት፣ ቤትሽ ውስጥ ሆነሽ እዚህ ውስጥ ትቼሻለህ፣ አንጌታ ላይ ብጥቆም ትቼሻለህ አይደል? እዚህ ውስጥ ምንም ችግር የለውም እኮ ትቼሻለህ አይደል? እንዳልና ይስተካከልና እስከምስተካከል እዚህ ነው የምትለኝ? አትጠጋኝ፣ አትጠጋ አጠገብኝ አልፈልግም። ዘርበል፣ አትጠጋኝ፣ ውጣ። እናቴን አትጥራ። በአንተ ስም ትጠራ አይደለችም። ዘርበል ከአጠገብኝ አንቺ ከሷ እንደተፈጠርሽ ቆይ እሺ፣ እንዳንተ አረ እንደው ለስምም አያምርም። በአንድ ወር ውስጥ እንዲሆኑ ማለት እንደው በኔ ለይታ ጓባን መስሎኝ እኮ ነው ያንጂ። እና አንተ የተግባባን መስሎኝ እኮ ጎዳት ነው እያልኩ እኔ ምን ጎዳት? ለምን ጎዳት? ከዚህ ቀን እኮ ነገር ባልመጣ ስለዚህ የራስ ጥፋት ነው። ግን ደግሞ አንቺ አምሮ እንዳሉ ሰው ወይ መውጣት ግን ለምን ኦና ውስጥ በዚህኛው ጋር አውሪበት ቢያንስ

እንሄዳለን ወይ? አንቺ ትንሽ እንኳን ሰው አይሰማሽ ባልልኛ

አረዋይኑ በፈጠረሽ አምላክ ተይ ግደለሽ በቃ፣ ይሄ ነው የቀረው። ሳይከብድሽ ወይ እሺ አንቺ ከብደሽ እንሽ እሱ እሱ ምን ትንበዩ በምን ቀን ነው ያሳየው ለአንቺ ራሱ። ይሄን ግቢ ተመችቶሽ? አዎ፣ በጣም ተመችቶኝ። ወደ ወዲያ አትሮራጭ ነኝ። ተመችቶኛል። ምን ጎደለብኝ? እግዚአብሔር ይመስገን። ከእሱ ጋር ከመኖር ይሻላል እዚህ ሆና ቤት

እሺ ዘመዶችሽ ጋር ገብተን እናወራለን። አሁን ምንም አይበል፣ በቃ ነይ እንሂድ፣ ነይ ያዘ። ወንድምሽ ጋር እንኳን ብትሄጂ ምን አለ? እዚህ ሆና ቤት ውስጥ የምትቀመጭ እሱ ምን አይነት ጨካኝ ነሽ ነህ ነህ እሱ

እኔ ለገዛ ቤተሰብ እንኳን ለይህን ዋጋ አልከፈልኩም ማለት